በረሃማና ሰፊ ሰማይ ባለበት ምድር ትንሽ ድንኳን ነበር። በከናን ምድር አንድ ብረም የሚባል ሰው በድንኳን ይኖር ነበር። በሰባ አምስት ዓመቱ ልጅ ለማግኘት በጣም ይናፍቅ ነበር። ምክንያቱም ሚስቱ ሳራይ ልጅ መውለድ አልቻለችም። አሁን ደግሞ 65 ዓመት ስለሆናት ልጅ መውለድ የምትችልበት እድሜ ላይ አይደለችም። አንድ ምሽት ጨረቃ በደመቀች ጊዜ አብርሃም ከዋክብትን ተመለከተ። አብርሃም፣ የሚል ድምጽ ጠራው። ከዋክብትን ተመልከት፣ ዘርህ እንደነሱ ብዙ ይሆናል የሚል አብርሃምም፣ ነገር ግን ገና ልጅ የለኝም፣ ጌታ ሆይ እንዴት ይሄ ሊሆን ይችላል አለ። እርሱም ገኔ እመን፣ አብርሃም እምነት ይኑርህ፣ አለው። እግዚአብሔር ለአብርሃም የብዙ ፍዝ አባት እንደሚሆን ቃል ገብቶለት ነበር። ነገር ግን ዓመታት እያለፉ ሲሄዱ ሣራ ልጅ አልባ ሆና ቀረች። እግዚአብሔር ብዙ ዘር እንደሚሰጥ ቃል ገብቶልሃል፣ ነገር ግን ልጅ አልሰጠውህም። በእግዚአብሔር እቅድ አምናለሁ፣ ነገር ግን ስለ እኛ እጨነቃለሁ። ተስፋ በመቁረጥ ሣራ አንድ እቅድ አሰበች። እሷ ልጅ መውለድ ካቻለች፣ ምናልባት ገረዷ ሀጋር ለአብርሃም ልጅ ልትወልድለት ትችላለች ብላ አሰበች። ሀጋር ሚስትህ እንድትሆን ፈልጋለሁ። እሷ ለእኛ ልጅ ልትወልድ ትችላለች አለች ሣራ። ሣራ ይህን ይህ የእግዚአብሔርን ቃል ለመፈጸም ብቸኛው መንገድ እንደሆነ አሰበች። ሀጋር ጸነሰች። ነገር ግን ሳራ በውስጧ ትልቅ ቅናት ሲያድግ ተሰማት። ጊዜ እያለፈ ሲሄድ የሳራ ቅናት ወደ ቁጣ ተለወጠ። ሀጋር በንቀት እንደምትመለከታት ተሰማት። ሀጋርንም ገጠመቻት፣ እናም ግንኙነታቸው ተበላሸ። በከባድ አያያዝ ተጨንቃ ሀጋር ለመሸሽ ወሰነች። ወደ ምድረ በዳ መሸሸች፣ ለራሷ ደህንነትንና ምቾት እየፈለገች። በተስፋ መቁረጧ ቅጽበት ሀጋር በምድረ በዳ በጉድጓድ አጠገብ ተቀመጠች። በድንገት የእግዚአብሔር መልአክ ተገለጠላት። መልአኩ አጽናናትና እግዚአብሔር ጩኸቷን እንደሰማ ነገራት። እግዚአብሔር ለእሱ አጥል እንዳለውና ወደ አብርሃምና ሳራ መመለስ እንዳለባት ነገራት። አጋር፣ አትፍሪ ወንድ ልጅ ትወልጃለሽ፣ ስሙንም እስማኤል ትይዋለሽ። ታላቅ ሕዝብ ይሆናል፣ ምክንያቱም ይህ የእግዚአብሔር እቅድ ነው አላት። አዲስ ጥንካሬና ተስፋ ተሞልታው አጋር ወደ አብርሃምና ሳራ ተመለሰች። ከብዙ ዓመታት በኋላ እግዚአብሔር በ99 ዓመቱ ለአብርሃም ተገለጠ። እኔ ሁሉን ቻይ አምላክ ነኝ፣ በፊቴ ሂድና ፍጹም ሁን። አልኪዳኔን ግን እና በአንተ መካከል አደርጋለሁ እና እጅግ አበዛሃለሁ። ከዛም እግዚአብሔር ለአብርሃም ተናገረ። እንግዲህ ወዲህ አብርሃም አትባል፣ አብርሃም ይሆናል፣ ምክንያቱም የብዙ አሕዛብ አባት አድርጌአለሁ። ይህ የስም ለውጥ ለእሱ አዲስ ማንነትንና ዓላማን አመለከተ። እጅግ ፍሬያማ አድርግሃለሁ እና ካንተ አሕዛብን አደርጋለሁ፣ ነገስታትም ካንተ ይወጣሉ። ከዚያው እግዚአብሔር ለአብርሃም ስለ ሳራ ተናገረ። ስለ ሚስት ሳራይ ግን ስሟን ሳራይ አትላትም፣ ስሟ ሳራ ትሆናለች። እኔ እባርካታለሁና አሕዛብን ትሆናለች፣ የህዝቦች ነገስታት ከእርሷ ይወጣሉ። አብርሃም በፊቱ ወድቆ እግዚአብሔርን አመለከ። ለእርሱና ለሚስቱ በተሰጡት ተስፎች በደስታና በምስጋና ተሞላ። አንድ ቀን አብርሃም በድንኳኑ መግቢያ ላይ ተቀምጦ ሳለ ሦስት መላእክት ተገለጡለት። መለኮታዊ ተፈጥሯቸውን አውቁ፣ በፍጥነት በእንግዳ ተቀባይነት ሊያቀርባቸው ሄደ። ጌታዬ እባክህ ለጥቂት ጊዜ ቆይና ምግብ ላዘጋጅልህ። በጣም ጥሩ እንቆያለን አሉት። መላእክቱ የእግዚአብሔርን ቃል ለአብርሃም ተናገሩ። በዚህ ጊዜ በሚቀጥለው ዓመት እርግጥ ወደ አንተ እመለሳለሁ፣ ሚስትህ ሳራም ወንድ ልጅ ተወልዳለች አለው። መላእክቱ የወንድ ልጅ ተስፋ ሊያካፍሉ በድንኳን ውስጥ የተደበቀችው ሳራ ቃላቸውን ሰማች። በእርጅናዋ ልጅ የሚወለድ ሀሳብ ላይ ባለማመን ተሞልተ ለራሷ በቀስታ ከመሳቅ በቀር አልቻለችም። መልአኩ ሳቋን ተረድቶ ወደ አብርሃም ዙሮ ጠየቀ፣ ሳራ ለምን ሳቀች? ለእግዚአብሔር የሚከብደው ነገር አለን? ወራት እያለፉ ሲሄዱ የሳራ ሆድ አደገ። ከዚያም እግዚአብሔር እንደተስፋው ወንድ ልጅ ወለደች። አብርሃም የእግዚአብሔር ቃሉን እንደፈጸመ ባወቀ ጊዜ በደስታና በምስጋና ተሞላ። ስሙን ይስሐቅ እንለዋለን። ትርጉሙ ሳቅ ማለት ነው። ሳቅ እያደገ ሲል ለአብርሃምና ለሣራ ታላቅ ደስታ ነው መጣ። አብርሃም ስለ እግዚአብሔር ይስሐቅን ለማስተማር ጊዜ ወሰደ። በእምነትና በመታዘዝ አስፈላጊነት ላይ ይስሐቅን አሰለጠነ። አንድ ጣፍንታ የሆነ ማለዳው ፀሐይ ሞጣ ስትጀምር እግዚአብሔር አብርሃምን ጠራው። አብርሃም ሆይ የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ ከዚያም የሚቃጠል መስዋዕት አድርገ አቅርበው። ውስጡ በሀዘን ቢሞላም ለመታዘዝ ወሰነ። ይስሐቅን የሰጠው አምላክ አስፈላጊ ከሆነ ከሞት ሊያስነስተው እንደሚችል አመነ። በከባድ ልብ ለጉዞ የሚያስፈልጉትን ነገሮች ተበሰበ። በፍርሃትና በማይናወጥ እምነት ተሞልቶ አብረው ሲጓዙ ይስሐቅ እውነተኛ ዓላማ ሳያውቅ ጠየቀ። አባቴ ሆይ ለመስዋዕቱ የሚሆነው በጌት አለ። የአብርሃም ልብ ከባድ ነበር። ሆኖም ግን በተረጋጋ አቋም ልጄ ሆይ እግዚአብሔር ያዘጋጃል አለው። ወደ ተወሰነው ስፍራ ሲደርሱ አብርሃም መሰዊያ ሰራ። ለመስዋዕቱ እየተዘጋጀ እንባውን እየፈሰሰ አብርሃም ይስሐቅን አስሮ መሰዊያው ላይ አስቀመጠው። ነገር ግን ሊፈጽም ሲል ንስ ጸጥታውን ሰበረ። ከሰማይ እየጠራው አብርሃም ሆይ በልጁ ላይ እጅህን አትዘርጋ፣ አሁን እግዚአብሔር እንደምትፈራው አወቅሁ አለውና ልጅህን አንድ ልጅህን እንኳን ከኔ አልከለከልክም አለው። አብርሃም ቀና ብሎ ሲመለከት ቀንዱ በጫካ ውስጥ የተያዘውን አውራ በግ ሲያይ ልቡ በደስታ ተሞላ። እግዚአብሔር ለይስሐቅ ምትክ አዘጋጅቶ እንደነበር ሲል ምረቱን እና ታማኝነቱ እና ታማኝነቱም ታየ። ይህን አውራ በግ በድጅ ኳን ታቀርባለ እግዚአብሔር አዘጋጅቷልና አለ አብርሃም። የአብርሃምና የይስሐቅ ታሪክ ስለ እምነት ስለመታዘዝና ስለ እግዚአብሔር ባህሪ ጥልቅ ትምህርቶችን ያስተምረናል። እውነተኛ መታዘዝ ብዙውን ጊዜ ጥልቅ ፍላጎቶቻችንና ፍርሃቶቻችንን ለእግዚአብሔር አሳልፈው መስጠት እንደሚጠይቅ ያስታውሳናል። እርሱ ላይ የሚበጀው በሚያግበመመን አብርሃም ይስሐቅን ለመሰዋት የነበረው ፈቃደኝነት የእምነቱን ጥልቀት ያሳያል። ለትውልዶች የሚሸለምና የሚታወስ እምነት።